የቤታዬ እናት እርዱኝ እገዙኝ ስትል ወደ ሶሻል ሚዲያ መጣለች ቤታዬ ጋር አገናኙኝ ቤታዬ ልጄ ናት ስትል ተደምጣለች ማለት ነው ቤታዬም እንግዲህ በበኩሏ እንደዚህ አይነት ለማኝ እናት የለኝም ኑሮኝም አያውቅም እናት የለኝም ስትል ተደምጣለች ማለት ነው እንግዲህ ብዙ ሶሻል ሚዲያ ላይ እየተዘዋወረ ነው ስለ እናቷ እናቷ መካድ ለምን አስፈለገ እናትስ በዚህ ደረጃ መካድ ልክ ነው ወይ ሊያሸውም እንግዲህ በበኩላ እውነት አለኝ ሀቅ አለኝ። እቺ እናት ቃል ለምድር ለሰማይ የቤታ ታይቁ እናት ናት። ምርመራ የሚደረግ ምርመራውን ወጪን እኔ ሸፍናለሁ እያሉ ይገኛሉ ማለት ነው። በሌላ በኩል ደግሞ ጂጂ እንግዲህ የልጅ ልጆቿን አስቤዛ ያስፈልጋቸዋል፣ ልብስ ብቻ ገዝተ ወደ ቤት እንትልካቸው አልፈልግም። ምክንያቱም እነዚህ ልጆች የሚኖሩት በአየር አይደለም። ምግብ ያስፈልጋቸዋል ብላለች ማለት ነው። እና እኔ አንድ አፕል ብቻ በልቼ መዋል ይችላለሁ፣ ዳይት ላይ ነ። ልጆቹ ምግብ ያስፈልጋቸዋል። እና አባትነት እንዲህ ነው ወይ? ፍቅር፣ እንክብካቤ እንደዚህ ነው ወይ ስትል ተደምጣለች። በሌላ በኩል ደግሞ ሳምሪ ኢትዮጵያ ሂዳ እንግዲህ ለሰባት ዓመት እና ለስምንት ዓመት አብረው የቆየችው ባሏ ባሏ ነው ብዬ መጥራት የምፈልገው እኔ። እናም ደግሞ የሁለት ልጆች አባት የሆነው ፋኒ ባሌ አይደለም፣ እሱ ስለጠራው ለኔ ባሌ አይደለም ስትል ተደምጣለች። እንግዲህ ብዙ መረጃዎችን ወደ እናንተ ይዤ መጥቻለሁ። ታዲያ ይህን ቪዲዮ ሲጀምሩ ላይክ ማድረግ እንዳትረሱ። ቤተሰብ ሰላም ጤና ይስጥልኝ። ውድና የተከበራችሁ የስለናት ዩቲዩብ ቻናል ቤተሰብ እንዴት ናችሁልኝ? ያለው እግዚአብሔር መስገን። ላይክ፣ ሼር ማድረግ እንዳትረሱ። ለብዙ ሰዎች እንዲደርስ እፈልጋለሁ። እንግዲህ ቤታ እና እናቷ እውነት ለመናገር ቤታን ነው የምትመስለው። እናትየዋ ቤታን ነው የምትመስለው። እናት ክብር ናት። እናት እናትን ለመግለጽ በጣም ያቅተኛል። ምክንያቱም እናት የልጆቿን ውበቷን የልጅነት ውበቷን መልኳን ሁሉ ነገሯን ለልጆቿ ነው የምትሰጠው፣ ለልጆቿ ነው የምታወርሰው፣ ሳትኖር የምትኖረው ለልጆቿ ስለሆነ ማለት ነው። እንግዲህ እቺ እናት ቤቷን ነው የምትመስለው ምናምን ነገር እና አፈላልገው ከየትም ከየትም እኔልያሸው እንደገናም ደግሞ ስማቸውን የማላቃቸው ብዙ ሰዎች አሉ። ከየትም ፈላልገው እንግዲህ እቼ እናት የቤታ እናት ናት ብለው ይዞ መጥተዋል። ማለት ነው እንግዲህ እናትየዋም ያው እናት ስለሆነሽ እናትየዋ እያልኩኝ ያወራለሁ ማለት ነው። ያው እናት ናትና እና እቼ እናት እኔ ቤታ ልጅ ናት፣ እና እንድትረዱኝ እንድታግዙኝ ያፈልጋለሁ ትላለሽ ማለት ነው። አንደኛ እቼ እናት የመጣችው ለገንዘብ ነው ወይ ነው የኔ ጥያቄ። ምክንያቱም አንድ እናት ልጇ የተመቻቸ ቦታ ላይ ተቀምጣ ገንዘብ ያላት ልጅ ተቀምጣ እናቷን አለመርዳት አትችልም። አረ እናት አይደለም እናት የምታውቁት አካባቢያችሁ ያለን ሰው እንኳን እንዲህ ደከም ያለ እናት በገንዘብ በተለያየ ነገር የደከመ እናት የተመቻቸው ቦታ ላይ ሆናችሁ ለዚያውም ገንዘብ ኑሯችሁ አለመርዳት አይቻልም። በዛ ላይ ደግሞ እናት ስትሆን እናት አይደለም ልንደብቃት ልንሸሽጋት ቀርቶ እንዳልኳቸው መጀመሪያ ላይ እናት እኮ መልኳን ነው ለኛ የምትሰጠው፣ ውበቷን ነው ለኛ የምትሰጠው። እናት ማለት እኮ በዚህ ዓለም ላይ ዓለም ሁሉ ተገልብጦ፣ ዓለም ሁሉ ተገለባብጦ ልትረሱ ትችላላችሁ፣ ልትተው ትችላላችሁ። እናት ግን እናት ናት፣ በደማችሁ ስር ያለች ናት። እናት የራሳችሁን መልክ አይታችሁ፣ የራሳችሁን ውበታችሁን አይታችሁ፣ እናታችሁን ማየት ብቻ በቂ ነው፣ በቂ ነው። በነገራችን ላይ በዚህ ዓለም ላይ ስትኖሩ በአለም ስትኖሩ እናንተን የሚመስል ሰባት ሰው አለ ይላል ሳይንሱ ማለት ነው። እናንተን የሚመስላችሁ በመልክ የሚመሳሰላቸው ሰባት አይነት ሰው ሰባት ሰው ይኖራል። አሁን እኔ የኔ መልክ የኔ ያለኝ ፊዚካሊ መልኬ በአለም ላይ እንግዲህ ቢመጡ እና ብንገናኝ ቢቆጠሩ ሰባት እኔን የሚመስሉ ሰዎች ማምጣት ይቻላል አሉ ማለት ነው እና በመልክ አንዳንዴ በመልክ የሚመስለን ሰው ወይ ደግሞ የሚመሳሰል ሰው የግድ እናታችን ወይ ቤተሰቦቻችን ሊሆኑ አይችሉም። እንዳልኳቸው እኛን የሚመስል በአለም ላይ ሰባት ሰዎች ስላሉ ማለት ነው። እና አንዳንዴ አንድ ቤተሰብ ተመሳሳይ ሰዎች ይኖራሉ። ተመሳሳይ አይደለም። እናት አባት ይቅርና እህት ወንድም ለራሱ አንድ ከተመሳሳይ የሚሆኑ አሉ። የሚገርማችሁ ግን አንድ ሆነ ልንገራችሁ፣ እኔና እህት ወንድሞቼ አንመሳሰልም። በፍጹም ነው ማለት ነው። አንመሳሰልም። የሚገርባችሁ ማለት ነው አንመሳሰልም። መሳሰለም እና አንዳንዴ በመወለድ ብቻ ይመሳሰላል ብላችሁ የምታስቡ ሰዎች ካላችሁ እውነት ጤነኛ አይደላችሁም ብዬ ነው ማስበው። ጤነኛ አይደላችሁም ወይ ደግሞ ይሄን የምትጠቀሙበት ሊያ ሸው ሊያ ማለት ነው። ሊያ ግን በጣም ገጥ ውጥ እየሆንሽ ነው፣ መስመር እየለቀቅሽ ነው። ጠንካራ እንጎናለሽ ምናምን ነገር ግን ይሄ የሰው የቤታና የሆኑ የሆኑ ሰዎች ሲሆኑ ግን ምን ያህል ርር ድብን እንደሚያደርግሽ እኔ አላቅም። ሊያ ሊያ ሆነችን። እናት ለገንዘብ ብሎ ወደ ሶሻል ሚዲያ መጥቶ እናትሽ እኔ በይ ብሎ መናገር በጣም ነውር ነው ብዬ ነው የማስበው። በእርግጥ ሐቁን እውነቱን የሚያውቀው እግዚአብሔር ነው እግዚአብሔር ነው። ግን እንደው እንደ ማንኛውም ሰው እንደ ሰውኛ እናስበውና ቤታዬ የእውነት እቺ እናቷ ሆና እናቷን የምታፍርባት ቢሆን፣ እናት መኩሪያ ናት። እናት መመኪያ ናት። እናት በኩራት ልትናገሩላት የምትችል ናት። የሚታፈርባት ምንም ልትሆን ትችላለች እኮ፣ በምንም ሁኔታ ውስጥ በህመም ልትሆን ትችላለች፣ ተጎሳቅላ ሊሆን ይችላል። ግን የተጎሳቆለችው ለኔ ነው፣ ለእኔ ነው የተጎሳቆለችው። የደከመሽው ለእኔ ነው። እና እናት መመኪያ ናት፣ መኩሪያ ናት። በኩራት የምትናገሩላት ናት እንጂ ያለችበት ሁኔታ ጎስቆላ ሊሆን ይችላል። ደክማ ሊሆን ይችላል። በህመም በተለያየ አይነት ምክንያት ደክማ ሊሆን ይችላል። ግን ምን ያለ ልጅ ያላት በቃ የተስተካከለ ቦታ የተቀመጠች ለዚያውም ገንዘብ ያላት ልጅ አለቻት ቤታ ማለት ነው። ምናልባት ቤታ እናቷ ጋር ያን ያህል ቀረቤታ ላይኖርባት ይችላል። ግን ደግሞ ቤታ እናት እስከሆነች ድረስ እሷ እንደምትፈልገው ላታቀርባት ትችላለች። እሷ እንደምትፈልገው እናትነቷ ላትቀበለው ትችላለች። ግን ደግሞ እናቷን በገንዘብ ገንዘብ ሰፖርት ማድረግ ያቅታታል ብዬ አላስብም። ያቅታታል ብዬ አላስብም። ይሄ ነገር ግን ልያ እውነት ነው ብዬ የማስበው ልያ ቤታዬን ለማሸነፍ ቤታዬን ለመጣል የምታደርገው ትግል ነው ብዬ ያስባለሁ። እንግዲህ አልቁ እውነቱ ይዤላቸው የምመጣ ነው የሚሆነው ምርመራ ይደረጋል። ቤታዬ ምርመራ እንዲደረግልኝ እፈልጋለሁ እያለች ነው ቤታዬ እንግዲህ ሀቃሊ ሀቁ እንዲወጣ ልኝ ፈልጋለሁ። ግን አንዳንዴ የምንናገርበት መንገድ ልክ ነው ብዬ አላም ነው። ምክንያቱም እናት እስከሆነች ድረስ እናት መከበር አለባት። ምንም ይሁን ምን የእናንተ እናት ላትሆን ትችላለች። ግን እናንተ የራሳችሁን እናት እንደምትወዱ እንደምታከብሩ ሁሉ የሌላኛውም እናት ልታከብሩ ልትወዱ ገድ ነው። በቃ እናት እስከሆነች ድረስ መከበር አለባት። እቺ እናት እንግዲህ ሰዎች ያነሳስተዋት ምናምን እንደዚህ ማለት አለብሽ ገንዘብ ታገኛለሽ እንደዚህ ትሆኛለሽ ምናምን ስሏት እች እናት ምናልባት ተሳስታ ይሆናል። ምናልባትም ደግሞ የቤታ እናት ሆና ይሆናል። ስለዚህ ለምናደርጋቸው፣ ለምንነጋገራቸው ንግግር የእናት ክብር የእናትነት ክብር ቢሰማን መልካም ነው ብዬ አስባለሁ። መልካም ነው ብዬ አስባለሁ እና ያው እናት እንደ እናት መሆን ሲቻለ ነው የሚከበር፣ እንደምትሉኝ አምናለው ደግሞም ልክ ናችሁ። ያ መሆኑ ልክ ነው። ግን ደግሞ እቺ እናት ምን ብለው ወደ ሶሻል ሚዲያ እንዳመጣት እኛ ምንም የምናውቀው ነገር የለም። ምናልባት እሷን ለማሸነፍ እሷን ለማጥቃት የተደረገ ድርጊት ሊሆን ይችላል። እውነትም ደግሞ ሀቅን እቸ እናት ሀቅ ኖሯት የሚታየው እናትም ልትሆን ትችላለች። እንግዲህ በአንዳንድ ሰዎች በተለያየ በተለያየ አይነት ምክንያት ተጣልተው ከተለያዩ በኋላ አንተ ቤተሰብ ያደለም ደግሞ አንቺ ልጅ አይደለሽም ብሎ የሚለያዩ ሰዎች አሉ ግን ደግሞ እዚህ ደረጃ ላይ የሚያደርስ እናትን የሚያስክድ ነገር ይፈጠራል? የፈለገ ነገር ሊፈጠር ይችላል፣ ግን እናትን የሚያስክድ ነገር ይኖራል የሚል እምነት የለኝም። ብቻ ግን እግዚአብሔር ልቡን አይስጣችሁ። እናትን የምትናገሩበት ከፍ ዝቅታ ልክ አይደለም። ሊያሾም እንግዲህ ተረጋጊ ተረጋጊ እንግዲህ፣ የምርመራ ወረቀቱን የምርመራ እንትኑን እኔ እሸፍናለሁ እያለች ነው ሊያ ማለት ነው ሊያ። አንቺ ምን አግብቶች ነው ግን ሊያን በዚህ ድረስ ያንጨረጭራት በዚህ ድረስ አጓጓት ሊያን? ለምንድን ነው እኔ ያልገባኝ ነገር ማለት ነው። አይ አቤት! የኛ ሰው እኮ የኛ ሰው እኮ በተወሰነ በሆነ ነገር ከበለጣችሁት፣ ወይ ደግሞ በሆነ ነገር ከተጣላችሁት የእናንተን ውድቀት ከየትም ከየትም እየፈለፈለ ነው መውጣት የሚፈልገው። በነገራችን ላይ እኛ በየራሳችን ጉዳችን ተሸፍኖ ገመናችን ተሸፍኖልን እንጂ ገመናችን እግዚአብሔር አደባባይ ቢያውጣው ኖሮ በሰው ፊት ችለን የምንቆምበት አቅም ኃይል አይኖረንም የለንም ጭምር ነበረ። ግን እግዚአብሔር በኪነ ጥበቡ ስለሸፈነን ነው እና እውነት ቤታዩም እች እናት ያንቺ እናት ከሆነሽ በእውነት ልታፍር ይገባል፣ ልትደበቂ ይገባል። ቤታዬ የእውነት የእውነት እች እናት የቤታዬ እናት ሆና ከተገኘች ቤታዬ ትፍ ቃል ለምድር ለሰማይ፣ እንዲ ቤታዬ ብዬ ሁለተኛ አልጠራሽም። ሁለተኛ ምክንያቱም አንድ ሰው ለእናቱ ክብር ከሌለው ለእናቱ መሆን ካልቻለ ሌላ ለማንም አይሆንም፣ እርሱት ለማንም መሆን አይችልም። እና እግዚአብሔር ልቦና ይስጣችሁ። እንግዲህ የምርመራ ወረቀቱን ደግሞ ይዠላችሁ መምጣት ይሆናል፣ ውጤቱን ነው ማሳወቃቸው ይሆናል። እንግዲህ ጂጂ ኪያና ሳምሪ ልጇ በዘው ነገር እየተናገሩ ነበረ፣ ሶሻል ሚዲያ ላይ እንግዲህ ሰሞኑን እየተዘዋወረ ነበረ። ሳምሪን ኢትዮጵያ ሂዳ ኢንተርቪው ትደረግላት እንግዲህ በቃ ቁርጥርጥ ያለ ልብስ በቃ ክፍትፍት ብላ ከወንዶች መሀል ተቀምጣ ኢንተርቪው ሲደረግላት የነበራት ስተናገረበት የነበረው እውነትም የጂጂ ልጅ ናት እንድል አድርጎኛል ማለት ነው። እንግዲህ ጂጅን በበኩሏ መጀመሪያ መግቢያ ላይ እንደነገርኳችሁ አስቤዛ ይዘና እነዚህ ልጆች የሚኖሩት በንፋስ አይደለም፣ በአየር አይደለም የሚኖሩት ምግብ ያስፈልጋቸዋል። ልብስ ብቻ ልብስ ብቻ ገዝተ ተንከባክባቸው ለአንድ ቀን አመተ እንድጥላቸው አልፈልግም። ምግብ ያስፈልጋቸዋል። ልጆቹም እንግዲህ በሰዓቱ ምግብ እንፈልጋለን፣ ምግብ እንፈልጋለን ምናምን እያሉ ነበር። እንግዲህ እሷም በበኩሏ አሁን አይደለም እንደ የበላችሁት ምንድን ነው እንደዚህ የምትሆኑት ምናምን እያለች ነበረ። እንግዲህ ልጆች ምን ያስፈልጋቸዋል ካልን ፍቅር እንክብካቤ ከዛም እንግዲህ የሚመገቡት ነገር ያስፈልጋቸዋል እንግዲህ ተቆራጭ ማድረግ አለበት ፋኒ ተቆራጭ ማድረግ አለበት ለልጆቹ እያመገብ ስትል ተደምጣለች ማለት ነው እና ጂጂ በእርግጥ እውነት አላት ምክንያቱም አንድ አባት ልጆቹን በምግብ በተለያየ ነገር ሰፖርት ማድረግ ስላለበት ያው አባት ስለሆነ እና ሳምሪ የተናገረችበት መንገድ ግን በእውነት በጣም ውስጤን ነው የነካው። ውስጤን ማለት ነው እምላችሁ። እውነትም የጂጂ ልጅ ናት። እውነትም በቀጋጥ ወጥነሽ ብዬ ነው ያሰብኩት። እንግዲህ ከዛ ከወንዶች መሀል ምናምን ቀርባ ሲደረግላት የነበረው ኢንተርቪው በጣም እጅጅ የሚል የሚዘገነን የጭቃ የሆነ ንግግር ነው ነበር ስትናገር የነበረችው። አንደኛ ከወንዶች መሀል ሆና በቃ ይሄ ጭኗን ከፍታ ምናምን ይዩኝ አይነት ነገር ያው ተፋትቻለሁ፣ ምን ብያለው እና ያው ምረጡኝ አይነት ነገሮችን ነበረ አክትስ ታደርግ የነበረው እና እኔ የወጣሁት ከእናቴ ጋር ተጣልቼ እሷ መጀመሪያ ላይ ስትወጣ፣ ሶሪ መጀመሪያ እናቷ ቤት ስትወጣ ተጣልታን የወጣችው እናቷ ጋር ፍለስለስ ብላ አይንሽ ላፈር ብላ ተጣልታን የወጣችሁ የወጣችው። ከዚያ መጨረሻ ላይ ግን ምናለች፣ እኔ ለእሱ ብዬ ነው እናቴ ጋር የተጣላሁት ነው የምትለው ሆዋሪ። ለእሱ ብለሽ ነው እውነት ለፋኒ ብለሽ ነው አንቺ እናትሽ ጋር የተጣላሸው? አንቺ ተጣልተሽ ስትሄድ ፋኒን ፈለገች ስትሄድ፣ የዛኔ ለፋኒ ፋኒን ታውቂው ነበረ እናትሽ ጋር ስትጣይ? እንዴት እንዴት እንዴት። አንዳንድ ሰዎች ግን ማሰቢያቸው በጣም የተዘጋ ነው። መጀመሪያ በፍቅር ላይ እያሉ ፍቅር ውስጥ ሆነው በቃ በአንድ በአንድ ትንፋሽ ካልተነፈሰን ሞተን እንገኛለን እንትላላችሁ። እንደገና ደግሞ ስትጣሉ ደግሞ የሌለ ጉዳችሁን ማአታችሁን መታችሁ ትነግሩናአላችሁ። ለምን ሁሉ ነገር እዛው አትጨርሱም? በጣም ነው የሚያሳዝነው። እውነት ለመናገር ከሳምሪ ይሄን አልጠበቅም እኔ ምክንያቱም፣ ለእናቴ እናቴ እዚህ ጋ እናቴ መቶ ይጮብኛል፣ እናትሽ እንደዚህ ያለች፣ እናትሽ እንደዚህ ሆነች ይለኛል። በዚህ ጋ ደግሞ እናቴ ጋ እየተጣላው እየተጋጨው ነው ምናምን። እውነትሽን ነው ሳምሪ፣ እውነትሽን ነው ለፋኒ ብለሽ ነው እናትሽ ጋ የተጣላሽው ለፋኒ ብለሽ እና እዚህ ጋ አንዱ ጋ መድረስ አልቻልኩም በዚህ ፋኒ በዚህ እናቴ እሱ ወጋ እንትን ሲሉ መቶ እኔ ጋ ነው የሚጨውብ፣ እኔ ጋ ነው የሚወርድብኝ። እንደገና መጨረሻ ላይ በቃ አንተ የራስን ሀሳብ ተናገር ብዬ ነው እሷን ውቶ እንዲናገራት ያደረግኩት። እናቴንም በበኩሌ ረፍ እያልኩ አሳርፍ ነበረ ትላለች ማለት ነው። እውነት የእባብ ልጅ ማለት አሁን ነው እኔ መጠቀም አልፈለግም ቃሉን። ግን ስንት ዓመት አብረሽው የኖርሽው ባልሽ፣ ስንት ዓመት እንዲህ በስነስርዓት እንኳን ላትጋቡ ትችላላችሁ አትጋቡ ትችላላችሁ። ሬዲ ግን ከስድስት ወር ስድስት ወር አብረሽው ከተቀመጥሽ ሬዲ ባልሽ ነው፣ በቃ ባልሽ ነው። ይሄ መጋባት አለመጋባት፣ መገባት ይሄ የራሳችሁ ጉዳይ ነበረ። ግን ከስድስት ወር በላይ ከሆነ ባልና ሚስት ናችሁ፣ እናንተ ባልና ሚስት ናችሁ። ሲቀጥል ደግሞ ሲቀጥል ደግሞ ያ ሁሉ የምታሳዩ ነው የነበረ ፕሮግራም ምናምን የቀለበት ስነ ስርዓት ምናምን ይሄ ዝም ብሎ ለእኛ ለማሳየት ምናምን ነበር ባሌ አይደለም ባሌ ኣልተገብ ሬዲ ባሌ አልነበረም፣ ምናምን ይ እኔ በእውነት እኔ በጣም የሚዘገን ንግግር ስላደርግሽ በጣም ነይደበረኝ። ንግግሯ ምናምን በጣም ነይደበረኝ። እውነት ሳምሪ ከአንቺ ይሄን አልጠብቅም ነበረ። ልቦን አይስጥሽ ግን እግዚአብሔር፣ ልቦን አይስጥሽ አንቺ መጀመሪያ በፍቅር በነበርሽበት ሰዓት ብዙ ነገር ሆነሽ ብዙ ነገሮችን አብረሽ ያሳልፈሽ እንደገና ስትጠይ እንደዚህ አይነት የወደቁ የረከሱ አይነት ነገሮችን መነጋገር መልካም ነው ብዬ አላስብም። ግን ልቦን አይስጥሽ አብራችን ስለነበረች ስለነበረን ቆይታ ድጋር